ስሜት መናደድ መቆም አለበት አማ በተለይ ስለፋኖ በስሜት መወራት የለበትም። አንዳንድ አክቲቪስቶች አንድ አልሆነም እስከዛሬ እንዴት ምናምን የልቅስ እንዴት ይሉን ተአበዛ እንዴት የማረከውን ቀለበ እንዴት የአማራ በካምፕ ሜዳ ላይ የተጠለሉ አማራዎች የሚበሉ ታጠው እንዴት ሊገሉን ሊያጠፉን ሊያወድሙን ለመቀት ከገበሬው የተቀበለውን እህል እንዴት ለነሱ ይመግባል። ለፖለቲካ አንድ ቀን ሁለት ቀን ትጋብዝ ትመግባለህ። ሁሌ የመጣውን ሆዱን ማሳበጥ መሙላት ግን ይሄ ፖለቲካ አይደለም፣ በጣም የወረደ ፖለቲካ ነው። እንዲያውም ፖለቲካ እየተሰራብን ሞራል እየተገነባ ነው በዚህ በዚህ በሚለቀቅ ማለት ነው። ስለዚህ አንድነት አሁን ዘመነ ይሁን ወይም ምሬ ይሁን ብትለው አራቱም ላይ የኮሚኒኬሽን አለ የህዝብ ግንኙነት አለ፣ የፖለቲካ ዘርፍ ኃላፊ አለ፣ ወታደራዊ አዛዥ አለ። ስለዚህ እህንን አሁን እንዴት ታደርጋላችሁ? ገባችኋል? ቢያንስ ማሪሽታውን በህዝብ ግንኙነት ቢሆን ዘመነ የአማራ ፋኖ መሪ ቢሆን ገባችኋል? አሁን ካሉ አስተሳሰብ አንጻር የራሱን ወከለ የሚል አስተሳሰብ ይመጣል። ምሬ ዋና የጎ የአማራ ፋኖ መሪ ቢሆን ሌላው ሀብቴ ወታደራዊ ቢሆን ሳሙኤል ባለድል ደግሞ ደህንነቱን የሚመራው ቢሆን ገባችሁ አይደል? የራሳቸውን ወከሉ የሚል ለአክቲቪስቶች ክፍተት መስጠት ነው። ስለዚህ እነዚህ አክቲቪስቶች ይህን የመከፋፈል አጀንዳቸውን ሲያከናውኑ የሚመልስ የተጠናከረ በትእዛዝ የሚመራ ሚዲያ ያስፈልጋል። ስለዚህ ይህ ሳይሆን አንድ ቢመጡ ዙሮ ዙረው መለየታቸው አይቀርም። በከፋ ሁኔታ ከዛ በኋላ አንድነት ይናፍቃል ከዛ በኋላ የአማራ አንድነት በጣም መቼም አይመጣም ህልውና እንኳን የሁሉም መጫወቻ ነው የሚሆን ስለዚህ መጀመሪያ ሚዲያ ያስፈልጋል ሌላው ፋይናንስ ያስፈልጋል ፋይናንሱ ሁሉም ዲያስፖራ በፈለገው በሚልክበት ሰዓት ሁሉም ዲያስፖራ አንድ የሚያምነው አቶ እየተወዛገበ ባለበት ሰዓት አንድ የፋይናንስ ዲፓርትመንት ሳታቋቁም አንድ ሎጂስቲክስ አቅራቢ ሳታቋቁም ቢያንስ ሳታቋቁም፣ ማለት ማቋቋም ያው መሪ ተመረጠ ማለት ያቋቁማል። ነገር ግን ከማን ይመርጣል ነው አሁን ካለበት ሁኔታ የአማራ ህዝብ ከሚረዳበት ሁኔታ ግን ለአክቲቪስቶች ለመንግስት፣ ለጠላት አክቲቪስቶች ክፍተት መስጠት ነው። ለመንግስት የፕሮፓጋንዳ ክፍተት መስጠት ነው። በጣም ውድቀት ያመጣል። ስለዚህ አንድነት ከተማ እየተነጋገሩ ነው እየተናባበቡ ነው እየተነጋገሩ ነው ት ነገር ተስማምተው ስራቸውን እየሰሩ ነው። ስለዚህ ከዚህ በላይ አንድነት የለም። አንድ መሪ ይሁን ለምትለው ግን አንድ የፋይናንስ ተቋም አሁን ከጎንደር ሐብቴን ኃላፊ አድርገህ ብታመጣው ሳሙኤል ባለድልም ፋይናንስ ላይ ብታደርገው ይህ በቢያንስ ቢያንስ ሳሙኤል ባለድል ለምን ሆኑ አይደለም ለምን ሆኑ የሚል አለ። ምክንያቱም ለፋይናንስ የሚሆን ሌላው ላይ እና ሳይኖር ጎንደር ላይ ከተገኘ መሆን አለበት። ለምን ከሌ ሆነ የሚል አስተሳሰብ መሆን የለበትም። ይህን ግን አክቲቪስቶቹ ያራመዱታል። ለነዚህ ለጠላት አክቲቪስቶች ደግሞ የሚመልስ የሚዲያ ዘመቻ ተቋም ያስፈልጋል። መጀመሪያ መመሰረት አለበት። የአማራ አማራ ፋኖ በአንድነት እንትን የሚለው ሚዲያ ነው። ስለዚህ ተመሳሳይ ወጥ የሆነ ከዲያስፖራው ፍሰት የሚመጣ ከህዝቡ ፍሰት የሚመጣ የፋይናንስ በወጥ በሆነ በትዛዝ የሚመራ ያስፈልጋል። አንድ ኮሚቴ ያስፈልጋል። ይህን ትንሳኤል መሆን አይችልም።